አገግማ ወይም ተሽሏት ትወጣለች የተባለችው ቤት ዛሬ ላይ በጽናትና በጓደኞቿ እጅ እየተሰቃየች ትገኛለች። መራዊትና ናሆሚ የጽናትና የኪራ ቤት መደፍረስ በጣም አሳስቧቸዋል፣ አሳዝኗቸዋልም። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች የሰላማችሁ ብዙ ትርፍርፍ ይበልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል ዘጠና አንድን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ናሆሜና መራዊት የጽናትና የኪራ ቤት መደፍረስ በጣም አሳስቧቸውና አሳዝኗቸው ይገኛል። እስከ መቼ ነው እንደዚህ የሚሆነው? ሁሌ ከኪራ መሆኑንም እንግዲህ ዛሬ ላይ ታዝቦታል ማለት ነው። ኪራን ሁሌም ከኪራ ነው ነገሩ የሚገርመው እያለ እንግዲህ ናሆሚ ለመራዊት እያላትም ነበረ። እሷም ምን አውቃለሁ ሁሌ እንደዚህ ሲሆን በጣም ይሸለቻል ብላም ትለዋለች። የጽናትና የኪራ ቤት መደፍረስ እነሱን ያሳስባቸው እንጂ ነገር ግን በሕይወታቸው ደስተኛ መሆናቸውን ከራሳቸው እያየንም ሆነ እየገለጹ ይገኛሉ ናሆሜም መራዊትን በማግኘቱ መራዊትም ናሆሜን በማግኘቷ ደስተኛ እንደሆኑና የሚኖሩት ኑሮ ደስተኛ መሆኑን እየገለጹልን ይገኛሉ። ቤቲ ቁጭ ባለችበት የሶፋ መደገፊያ እያኘከች ነበረ። ሰኒም ትመጣለች። ለምንድን ነው ይሄንን የምታኝኪው እርቦሽ ነው እንዴ? ብላ ትላታለች። አይ አይደለም። አንቺ ግን ማነሽ አይንሽ ሲያምር እያለች ትላታለች። እንኳን ታመሻ፣ አንቺ ድሮም በሰው ነገር ቀናተኛ ነሽ ብላም ትላታለች። እንግዲህ ሰኒ ዛሬ ላይ ቤቲን እንዲጠሏት እንድትጠላ ያደረጋት እንግዲህ ከዚህ ፊት ጤነኛ እያለች የምታደርጋቸው ድርጊቶች ዛሬ ላይ ሰው የበታች አድርጎ እሷን እንዲያንቋሽሿት አድርጓታል። መልካም ስራ ለራስ ነው የሚባለው እንደዚህ ነው። ሰው የዘራውን ያጭዳል የሚባለው እንደዚህ ነው። ሰኒ በደህናው ጊዜ የምታደርገው ስራዎች ማንቺ ቤቲ ማለቴ ነው። በደህናው ጊዜ በጤና ጤና እንዳለች የምታደርጋቸው ድርጊቶች የምትሰራቸው ስራዎች በጣም አስቀያሚ የሆኑ ስራዎች ነበሩ። ዛሬ ላይ ግን ጽናት ስታሰቃይ የነበረችው ቤቲ ዛሬ ላይ ግን በጽናት እጅ እየተሰቃየች ትገኛለች። እንደዚህም ብላት እንግዲህ ሊናም አታቃትም እንግዲህ ሊና ለቤቱ አዲስ ነች፣ ለቤቲም አዲስ ነች። ዛሬ ላይ ግን እንግድነትን የመጣችው በእንግድነቷም እንግዲህ እንደተሸለቻችች አይተናል። እኔንም ልታጨልለኝ ነው እያለችም እያለች ነበር ሊና እንግዲህ። መድኃኒት የምትሰጣትም ሊና ነች፣ ምግብ የምትሰጣትም ሊና ነች፣ ሽንት ቤት የምትወስዳትም ሊና ነች። ሊና በዚህ አጋጣሚ እኔ እኮ የቤታችሁ ሰራተኛ አይደለሁም እያለችም ስትልም ነበረ። ሰኒም እስቲ አሁን እንኳን መልካም ስራ ስሪ እያለችም ስትላት እንግዲህ ምን ልስራ ስራ እስቲ ንገሪኝ ብላም ትላታለች። አሁን ጽናት ጋር ሊሄድ ነው። ጽናት የት ነች? በኋላ እኔ ቤት ነግርሻለሁ ብላት ትሄዳለች። ለምንድን ነው እንደዚህ የምትኝ? የሞት ቀጠሮ እኮ አደረግሽው የሞት ቀጠሮ ነው እንዴ ብላም እኔ የቤታችሁ ሰራተኛ መሰልኳችሁ እንዴ እያለች እንግዲህ፣ አሁን ለማንኛውም ሂጅና ምግብ ስጫት ብላት፣ ሰኒም ትወጣለች። ከዛ ሌና ምግቧን ይዛ ወደ ቤቲ ጋር ትሄዳለች። ኔቢን መድኃኒትሽን እንድትወስጂ ብላም ትላታለች። ቤቲን ቤቲ አልበላም ኪራ ምግብ ሊያመጣልኝ ሄዷል። ኪራ የት ነው እያለችን ስትላት፣ ኪራ ስራ ሄዷል አልሄደም። እመጣለሁ እኮ ብሎኝ ነው ሄደው ምግብ እኮ ሊያመጣልኝ ነው ሄደው ብላ ትመልስላታለች ሌና። አይ ስለማትለቂው ነው አሁን እሱ ስራ ሄዷል። ተበላሽ ነቢ፣ መድኃኒትሽን እንድትውጭ እያለችም ትላታለች። አልበላም እያለች ስትልም ነበረ ባትቤተዋ ብላ እንግዲህ ምግቡን ይዛ መልሳ ለራሷ ሄዳ ጥርቅም አድርጋ በልታለች ማለት ነው። እኔ ምን አገባይ ብትበይ ባትበይ፣ እያለች እንግዲህ ሊና ከሷ የበለጠች እብድ ሆናባታለች ቤቲ ማለት ነው። ሰኒና ጽናት ቁጭ ብለው እየተነጋገሩም ነበረ። ቤቲ መሰለል አለባት፣ ይቺ እያስመሰለች ነው የሚል ጥያቄያቸው ውስጣቸው ፈጥሮባቸዋል። ጽናትም እያስመሰለች ነው እያለች ነው። እንግዲህ በዚሁም አጋጣሚ ቤቲ በረንዳው ላይ ቁጭ ብላ ስልክ አይደለም ነገር ግን ስልክ እንደ ማውራት ብላ ጆሮዋ ላይ እጇን ለጥፋ እያወራችም ነበረ። የምትናገራቸውም ንግግሮች እንግዲህ ጽናት እንዳጋጣሚ ሰምተዋለች። ምን እያለች ነው ከማን ጋር የምታወሪው ብላ ትላታለች። ስልኩን አንጭው እያለች ሲጨቃጨቁ ኪራ ይመጣል። ምንድን ነው የምትጨቃጨቁት ብሎ ይላቸዋል። ስልክ እያወራችልክ ነው አየካደር ስራዋን ነው ወይንስ ፈቅደ ክላት ነው ብላም ትለዋለች ቤቲ እውነት ነው ብሎም ይላታል። እንግዲህ አንጪ ስልኩን ሲሏት እንግዲህ አልሰጥም እያለች ኪራ ላይ ተጠብቃለች። ኪራ ኪራ እያለች እንግዲህ ኪራን ይዛለች ማለት ነው ነው ብላ ጽናትም ተናዳ ካጠገባቸው ብድግ ብላም ትሄዳለች። ቤቲ ተነሽግቢ ይላት እና ይዟት ወደ ቤት ይገባል። ጽናትና ሰኒም እንግዲህ እውነት ቤቲ ትክክለኛ አብዳት ከሆነ መትከታተልና መሰለል አለበት፣ መታወቅ አለበት ብላ ትላታለች እሺ እውነት አብዳ ስትሆነን ብላም ስትላት እንግዲህ እንደዛም ተሆነ ያራቅምን አላውቅም ምን ማድረግ እንዳለብኝ እያለች እንግዲህ በዚሁም አጋጣሚ ጽናት ተኝታ ህልምታያለች ታያለች ቤቲ በእጇ ስትጣፋ ታያታለች በጣምም ትደነግጥና እንግዲህ ጽናት ምንድን ነው ምን እየሆነ ነው ሰኒንም ብቻች ብቻዋን ነው ጥያት የመጣው ትልና ተመኝታ ተነስታ ትሄዳለች እንግዲህ በዚሁም አጋጣሚ ጽናት ደንግጣ እያለ እንግዲህ በህልሟም እያለ ማን ነው ኪራ መቶ ለምን ገደልሻት? እያለም ሲላት አይ እኔ አይደለሁም ሞተች ገደልኳት እያለችን ብቻ የምታወራው አጥታ ስትቀበጣጠር ነበረ። በቅዠት ነው እንግዲህ ህልምልም ብላ ተነስታ መራዊትና ቤት ሰኒ ጋር ሄዳለች። ሰኒም ለመራዊት ትነግራችኋለች እኔ ጥሩ ጥሩ ነገር እያየሁ አይደለም ቤቲ ከእጄ የጠፋችብኝ በእጅ የጠፋችብኝ፣ ገደልኳት እያለች ስትል እንግዲህ፣ ሰኒ እሰይ እንኳንም ገደልሻት እያለች ስትል፣ መራዊት አደረግሽ እኮ ማለት ነው አይባልም፣ ሰኒ ለምንድን ነው እንደዚህ የምትይው እያለቻትም ስትላትም ነበረ። እኔ ጥሩ ነገር ቢሆን ሀጺያት ባይኖረው ስንት የምገላቸው ሰዎች ነበሩ እያለችም ስትልም ነበረ። እንግዲህ፣ ኧረ እንደዚህ አይባልም እያሉ ሲመክሯትም ነበረ። በዚሁም አጋጣሚ ለማንኛውም ተረጋጊ እያሉ ጽናትን አረጋግተዋት እነሱም ወደ ቤት ሄደዋል። ጽናትም ወደ ቤት ተመልሳለች። ወደ ቤትም ስትመለስ እንግዲህ ቤቲ የምትወስደው መድኃኒት ስለሚያስረባት አሁንም አሁንም ስለሚርባት ማንንም ስላጣች ቀጥታ ሄዳ እስተ ድስቱ ነበረ ከድስቱ ውስጥ በላይ ነበረው። ጽናት ትመጣለች። ምን እያደረግሽ ነው ብላ ትቆጣታለች። አሁን አምጪ ብላ መንጭቃት እንግዲህ ሂጂ ውጪ ስትላት እየጮች ወደ ሶፋ ትሄዳለች። ሶፋው ስርም ተደብቃም ነበረ ኪራ ይመጣል። ቤቲ የት ሄደች ብሎ ሌናን ሲጠይቃት እኔ እንጃ እዚህ ነበረች ብላም ትለዋለች። መጨረሻ ላይ ግራ ገብቶት ቁጭ ሲል እንግዲህ ቤቲ ከሶፋው ስር ሆና እያለቀሰች ነበረ። አንተም ና ተደበቅ፣ ሂጂ ውጭ እያለች እያባረረች ልትመታኝ ነው፣ ጽናት አንተንም ትመታ ካለች፣ ምግብ ለምን በላሽ ብላ እያባረረች ነው ብላ ትለዋለች። እንግዲህ አይ ጽናት ሰው አትመታም አትመታም ብሎ ሚላታል። ለማንኛውም አሁን ውጭ ብሎ ከዛ ስራ ያወጣትና ምግብ ላምጣልሽ ብሎ ሚላታል። ምግብ ሊያመጣላት ወደ ኩሽናም ሲሄድ እንግዲህ ከጽናት ጋር ምንም ሊስማሙ አልቻሉም። ጽናትና ኪራ ለምንድን ነው ለምንድን ነው ረተ ጽናቴ፣ ስለ ቤት እንደሆነ ተነጋግረናል ረተ እያለም ሲላትም ነበረ። ውጣልኝ ከአንዴ ሁለት ሶስቴ ምግብ መሰራቱ አስደስቶክ ነው እያለችም ስትለውም ነበረ። በጣም ጨነቀው ኪራ አንድ ላይም ተሰብስበው እያለ እየተጨቃጨቁ እያለ እንግዲህ አሁንም ቢሆን ደግማ ትመጣለች። ለምንድን ነው እንደዚህ እየተፈጠረ ያለው እያለች እንግዲህ ጽናት በጣም ተበሳጭታለች እየሆነ ላለው ነገር እንግዲህ ትዕግስቴ ብን ብሎ አልቋል እያለች እየተናደደችም ነበረ። ቤቲ ወደ ሽንት ቤት ለመሄድ እንግዲህ ወደ በረንዳ ወታ ነበረ። በዚሁም አጋጣሚ ሊና ተከትላት ወታለች። ሽንት ቤቱ የት ነው? እፈራለሁ፣ ነይ አብረን እንሂድ እያለች ስትላት፣ ኧረ እባክሽ ፈራሽ እንዴ? ሂጂ እባክሽ፣ ሽላሽ ላይ እንዳሸኙ፣ እኔ ላይ እንዳሸኙ እያለችም እንግዲህ ስትላትም ነበረ። ቀጥታ ተመልሳ እንግዲህ የት ነው የሸናችሁ? ቤቲ ፍራሽ ላይ ነው የሸናችሁ? ሽንታን ፍራሿ ላይ ሸንታ ቀጥታ ወደ ኪራ ጋር ነው ሄደችው ተከትላት ትሄዳለች። ሊና የሶፋውን መደገፊያ ብድግ አድርጋ ትመታትና፣ ምን መሆንሽ ነው ምን እያደረግሽ ነው ሲላት ምን እየሆንሽ ነው ምን እያደረግሽ ነው ፍራሽ ላይ እኮ ሽንቷን ሸንታ መጣች እያለች፣ እንግዲህ ሲጨቃጨቁ አሁንም ጽናት ትመጣለች ምንድነው የምትጨቃጨቁት ብላ ስትላቸው፣ እንዴ ፍራሽ ላይ እኮ ሽንቱን ሸናችሁ አሁን እዛ ፍራሽ ላይ እኔ ሄጄ አልተኛም፣ ራሷ ሄዳ ትተኛበታለች እያለች ስትናደድም ነበረ። እየተጨቃጨቁም እያለ እንግዲህ ኪራ በዚህ መካከል በጣም ጨንቆትና ጠቦት ይገኛል። ግራ ገብቶታል፣ እና ሆሚን እየሄደ ያማክረዋል አንተ እኮ ተሆነ ወዲያ ነው እንጂ የምታማክረኝ ሳይ ሆኑ ይሆናሉ ይብለክ አማክረከኝ ታቃለክ እንዴ እያለም ሲለውም ነበረ። የማይሆን ተሆነ ቤቲ ከዛ ቤት ትወጣና እናቷ ቤት ትሄድ እያለም ሲለው እንግዲህ ቤቲ ከዛ ቤት ወጣ እናቷ ጋር ብትሄድ እኔ ቤቲ ቤት መሆኒ ለጽናት የሚያስደስታት ይመስልካል? እያለም ሲለውም ነበረ። በዚሁም አጋጣሚ መልካምነት እንግዲህ እሱ መልካም ስራ እየሰራ ነው። ኪራ ግን እየጎደውና ትዳሩን እየበጠበጠውም ይገኛል ናሆምም እንግዲህ ሀይዞ ሁሉም ነገር በጊዜው ይስተካከላል እያለም እየመከረውም ይገኛል። ጽናትም እንግዲህ እኔ እገላታለሁ መቼም ቢሆን ይችን እኔ ቤት አላኖራትም ልጄን፣ ማንነቴን፣ ሕይወቴን ያጠፋች ሴትማ መልሼ እሷን አለይም ውጭልኝ እያለች እንግዲህ አምራባታለች ማለት ነው። በወጣች በወጣች በገባች ቁጥር ጽናት ቤቴን አላስቆም አላስቀምጥ ብላታለች። እሷም ስቅት ትብላለች። ሊናም ረተይ ጽናት ተይ እንጂ እንደዚህ አትሁኚ፣ እሷ እኮ ያማታል እያለችም ትላታለች። አንቺን በማያገባሽ ውስጥ ገብተሽ አትበጭ፣ እሷ ያደረገችውን አታውቂም፣ እንዴት አሁንም ደግሞ ስራዋን መልሽ ልንገርሽ እያለች ስትላትም ነበረ። ለማንኛውም ቤቱን እያፈራረሰች ስለሆነ ነው አንደኛውም ጽናት የተናደደችባት ማለት ነው። በቤቴ ኪራ የፈለግሽውን አድርጊ ብሎኛል። ኪራ አድርጊ ያለኝን እኔ እሰማዋለሁ ብላም ትላታለች፣ ለጽናት እና ሂጂ እናትሽ ቤት ሲልሽ ለምንድን ነው ያልሰማሽው ብላ ትላታለችም። እንግዲህ ቤቱን አሁን አታፈራርሺ፣ ውጭልኝ ብላ እሷን አስወጥታ እንግዲህ ቤትም እየጮኸች ወደ ውጭ ወጥታለች። ኪራም ጨንቆታል። አሁንም ተመልሶ ወደ ናሆሚ ጋ ሄዷል። ኧረ ምን ኧረ ሴቶች አንድ ላይ ሲሆኑ አይስማሙም፣ ምን ጉዶች ናቸው፣ ምን ፍጥሮች ናቸው እያለም ሲለው እንግዲህ አንተ እናገርልካለው ጽናት፣ እንደ ስሟ የጸናች ሆና ነው እንጂ ሌላ ሴት ብትሆን ማንን ይሄን የሚችልልክ ነበር እያለም ሲለውም ነበር እና አሁን እኮ ቤቴ ስታገግም እኮ ትወጣለች። ምን አለ ትግስት ቢኖራቸው እያለም ነበረ። እንግዲህ ቤቴ መድኃኒቱ ስለሚያስርባት ነው እንደዚህ ምግብ የሚያስበላት። ጽናቴን በጣም ተናዳለች። የሆነ ዳቦ ቆርሳ በልታ እንግዲህ አባወራ ሳይቆርሰው እንዴት እሷ እንዲት ታደርጋለች በሚለው ጽናቴ እየተበሳጨች እና ትግስቷ ብንብሎ አልቆብኛል እያለ እንግዲህ በጣም ጨንቆት ይገኛል ኪራ። ጽናትም መቼም ቢሆን ከእጄ ትጠፋለች እንጂ እዚህ ቤት አታገግምም እያለች እንግዲህ እሷን እየተዋጋቻት ትገኛለች። ቤቴም እየተሰቃየች ትገኛለች። ኪራም እየተሰቃየ ይገኛል። ውድ ቤተሰቦች፣ ቀጣዩ ምን ይሆን የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ባይ